እንግዲህ ከእናት ሜርሲ የተላከ መልእክት አለ ሄኖጋ። ስለዚህ እንኳን በሰፊው በእኛ በሰፊው እንገናኛለን። ለሄኖ ግን ደስ የሚል መልእክት አላት። ብሩን ሀያ ሺህ ብሩን ይዤ አለው። እንግዲህ ያው ይሄ ያደራ ብር ነው፣ እንዳልኳቸው ከሜርሲ የተላከ ብር ነው። ሰላም ሰላም፣ እንዴት ናችሁ የቴዳ ፋሚሊዎች? ሰላማችሁ ባላችሁበት ብዝት ብዝት ስት ይበልበለናል ሰላም ውድ ቤት ሰዎች እንዴት ናችሁ? እኛ አለን ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬ ደስ በሚልና በጣም በምትደሰቱበት ቪዲዮ መተናል አይደል በጣም በሚገባ ደስ በሚል ምክንያቱም በባለውለታችን በጣም ብዙ ነገር እኛ እንግዲህ እዚህ ቆም ነው። በእውነት ለመናገር ከእግዚአብሔር በታች በጎ ሰዎች ከዙሪያችን ባሉ ሁኔታ ነው እና ከዛ በጎ ማዕከሎች ደግሞ ዋነኛውና አንደኛው ሄኖክ ነው። ብዙ ነገር ማድረግ እናስብ ነበር፣ እኛ በራሳችን እናቅድ ነበር። አንዳንዴ ነገሮች አይመቻቹም። ሰው እኛ ነን እንደክማለንና አሁን ደግሞ እግዚአብሔር ደግሞ በኛ ምክንያት እግዚአብሔር በራሱ ምክንያት ደግሞ ደስ የሚል ነገር በቃ ለሄኖክ ማድረግ የሚገባንን ነገር መልእክትም አለን ያንን ሀሳብ ሼር ልናረጋችሁ ነው የመጣ ነው። አዎ ደስ ይላል። በብዙ ሀሳብ ነው የመጣ ነው። ሁለት ዋነኛ ዋነኛ ነገሮች አሉ የመጣንበት። አንደኛው ዎች የምትዋት ቡክ ናት። እቺ ቡክ ደግሞ የራሴ ነው የራሴ የግሌ ነው። ግን እዚህ ውስጥ ደግሞ የገባው ብር የማነው? የመልእክት ነው የመልእክት ነው እና ደስ የሚል የመልእክት ብር አለ። እውነት ለመናገር ያው እኛን በብዙ ነገሮች በጣም ስጀስት ሰፖርት የምታደረግ እናት አለችን። እንግዲህ ከእናት ሜርሲ የተላከ መልእክት አለ። ሄኖክ ጋር ስለ እሷ እንኳን በሰፊው በእኛ በሰፊው እንገናኛለን። ለሄኖክ ግን ደስ የሚል መልእክት አላት እና እሱን ልናደርስ ነው። አዎ እንግዲህ ያው ሰሞኑ ለማስታወስ ያክል አይታችኋል። ሄኖክ በብዙ ነገሮች የተፈተነ ያለፈ ሰው ነው። በጣም መልካም እንግዲህ ልበ ገራገር ነው። ግን ሆኖም ቢሆን ያም ቢሆን እሱ ላይ እሱ የደረሰልን ያህል እኛም መድረስ አልቻልንም ነበረ ግን እግዚአብሔር ይመስገን ቀን ሆነና ባለፈው እንግዲህ ያልሆነ ስራ ውስጥ ገብቶ ዳኒ ቤት ድረስ መጥቶ ጠይቆኝ በቃ እኔም ደንግጬ ነበር። በሰዓቱ ያው እኛ እኛም እንደምታዩት ቤት እያደስን ምናምን ነው ምናምን ያለ ነው እና ግን እግዚአብሔር ይመስገን ለዛ ሁሉ ነገሮች አልፎ ዛሬ በቃ በልቤም በቃ የሆነ ምን ልበላችሁ፣ ከእኔ በላይ ደስ ለሰው መድረስ በቃ በራሱ እንኳን አንድ ነገር ቫሉ አለው እና መልካምነቷን ያሳየችን እናት አለችን። እሷ ደግሞ ለምን ይጨነቃል? እንደዛ አይነት ስራ እኔም አቋለሁ። የወገብን ህመም እና ሰው ታሞ መተኛት የለበትም ብዙ ሰዎችም ከዛ በኋላ ለሱ ብዙ ቃል የገባችሁ ብዙ ያሰባችሁለት የመከራችሁት አይዞ ያላችሁም አላችሁ። ያው አይዞነ ታችሁ ይቀጥል። ከምንም በላይ እኛ የምንፈልገው የገባበትን ሳይሆን እሱም ቆሞ ረጋ ብሎ ከበሽታው ጋር ያልተቃረነ ስራ እንዲሰራ እንፈልጋለን። እውነት ለመናገርና እንዲቀመጥ ሳይሆን ወገቡን የማያመውን አይነት ስራ መስራት እንዳለበት ሜርሲን ብላለች። ማንም ሰው ሳይሰራ መኖርም መቀመጥም መብላትም ምንም ነገር አይቻልም። መስራት አለበት። አይሰራም አይደለም። ይህን ነገር ሲደረግለት ስራ ያቆማል ሳይሆን የሆነ ነገር ደግሞ ሰፖርት ካደረግን ካረገችለት አንጻር እኛ ለቴንኪው መጥተናል። ለሱም ደግሞ ለማስደሰት ነው የመጣ ነው። እቤትነን ምንድ መሰለ፣ አንቺ ልጅ ተኝቶብሻል። እሷ ልጅ ስላለ ቤት እንግዲህ አፉሚ ተኝታለች። ያው እኔ እጄ ገንዘቡን አውጥቼ በነገራችን ላይ ሁለታችን ተመካክረን አንድ ነገርም ማስበናል። ያ ደግሞ ምንድነው እንግዲህ ከታች ሊንኩን እናስቀምጣለን። ዩቲዩብ ቻናልም ከፍተንለታል። በነገራችን ላይ ዩቲዩብ ቻናል ከፍተንለታል። ከዛ ጎን ለጎን እንግዲህ ነገሮችን የተሰጠውን መልእክት ካደረስንለት በኋላ እነዛም ዩቲዩብ ቻናል በእናንተ ቤተሰብ አማካኝነት እኔ ጋር የምትገኙ ስምንት ሺህ ቤተሰቦች እንዳለ ይሄን ዩቲዩብ ቻናልን እየነካችሁ ሰብስክራይብ እንድታረጉ በዚያ አጋጣሚ ጥሬን አቀርባለሁ። ምክንያቱም እሱም ዩቲዩብም ጎን ለጎን ያው መልካም ሰው ነው። ጥሩ ጥሩ ከቤተሰቦቹ ጋር ከዛ ያሉት ነገሮች ጋር እያየ ለእናንተ ያስተምራሉ፣ ያዝናናሉ የሚል ቪዲዮዎች እንግዲህ ቃል አስገብቸው እንደሚጀምርበት፣ እስከዛ ግን እናንተ ሰብስክራይብ እያረጋችሁልኝ። በነገራችን ላይ እናንተም ሰብስክራይብ በማድረግ ተባበሩን። በዚህ አጋጣሚ ግን ያው ስልክ እንግዲህ ያው ኮንፈርት የሚሰማን ስልክ የለንም። እውነት ለመናገር ሁላችንም በየፊናችን እየተጋገዝን ነው የምንቀራረጸው። ምንም የማያሳስበን እግዚአብሔር የተሻለ ቀን እስኪሰጠን ድረስ የተሻሉ ስልኮች በእጃችን እስኪገቡ ባለን ነገር ጥሩ ነገር እንሰራለን ብዬው ተስፋ አስገብቼው ቃል አስገብቼው ጥሩ ነገር እንደሚሰራ እንትና። እናንተ ግን በሰብስክራይብ ተባባሉ። እናንተ በሰብስክራይብ አግዙን። ከዛ እሱንም ቶሎ ቶሎ ቶሎ ቶሎ ሰብስክራይብ አርጋችሁ፣ አው ገንዘቡን አውጥቼ አሁን ቀጥታ ወዴት ነው ወደ ባንክ፣ ከባንክ አውጥቼ ቀጥታ ደውዬ ገንዘቡን የማስረክብበት ይሄ በጣም በቃ ብቻ። እናንተ እስከዛ ግን ይሄን ገንዘብ የሰጠኝን የሰጠችኝን እናት ቴንኪዩ እንድትሉልኝ በዚህ አጋጣሚ ገልጻለሁ። በጣም አመስግኑ ልኝ እናት አለም ሜርሲ ናት። እግዚአብሔር ይስጥልን። በጣም አመሰግናለሁ። ገንዘቤን አውጥቼ ከዛ በኋላ የሚሆነውን ነገር ምን ይሆናል? እሷ ግን እዚህ ጋር እኔ ልጄ ጋር ሊሄድ ነው። በጣም ወዳቸዋለሁ፣ ድቤት ሰዎቼ እና ምረት እየ እጅግ በጣም አመሰግንሻለሁ። ኑሪልን፣ እድሜ ጤና ከጸጋ ጋር ይስጥሽ። ሄኖክ ላይ እንደደረሽልን ለዓለም ህዝብ ሁሉ ድረሽ። አመሰግናለሁ። ልጄ ተነስታለች። ደህና ሁኑ። ጂጂ በቃ እንግዲህ ልጇ ተነስታለች። እሷ አሁን ጉዞ ካሜራማን ወደ ባንክ ወደ ባንክ እንሂድና ከባንክ የሚሆነውን ነገር አብረን ምን ይሆናል እንሂድ ለማለት ነው። እሺ ፋሚሊ፣ ባንክ ደረስኩኝ። ባንክ ሄድኩኝ በጣም ወረፋ ነበረ። እውነት ለመናገር ካንድ ሰዓት በላይ ፈጀብኝ። ከዛው ገንዘቤን ይዤ ወጣው። ከዛ በኋላ ገንዘቤን ይዤ አደራ፣ ገንዘቤን ጉዞ ወደ ሄኖክ። እሺ ቤተሰብ ተመልሻለሁ ይሄው ሙሉ ብሩን ሃያ ሺህ ብሩን ይዤ አለው። እንግዲህ ያው ይሄ አደራ ብር ነው እንዳልኳችሁ ከሜርሴ የተላከ ብር ነው። እንግዲህ ዛሬ ዋና አላማዬ ምንድነው? አሁን የምገኘው ሄኖክ ሰፈር ነው። ለሄኖክ ልሰጥ ፈልጌ ደውዬለታለሁ። እየመጣው ነው ብሎኛል። ዋናው አላማዬ ምንድ ነው እንግዲህ ገንዘብ በእጁ ከሰጠውት ኖርማሊ ገንዘብ እንደሚባለው ቦርቦር ምናምን እዳዎቹን ለመክፈል ሲደረግ በጣም ከባድ ነው። ስለዚህ የግድ አማራጭ አብሬው ሆኜ ያንን ነገር በጠቅላላ በአጠቃላይ ከፍዬ ቀሪዋን ደግሞ ለራሱ ሰጥቼ ነገሮችን መገላገል ነው የፈለግኩት እና መሆን ያለበትም እንደዛ ነው። ምክንያቱም አሁን ዛሬ ገንዘብ እንደ ቀልድ እንካ በቃ ተብሎ ቢሰጥ ሊጠፋ ይችላል። ምክንያቱም ገንዘብ ዛሬ እንደምታዩት አይደለም ወይ በሌላ ኬዝ በምናምን ቀስ ብዬ እከፍላለሁ አንድ የመጀመሪያ በወርቦር ይሻላል፣ እቺን ብሰራበት ምናምን ሌላ ሀሳብ ሊመነጭ ስለሚችል፣ ስለዚህ ቀጥታ ያለውን ነገር ለሚመለከተው ለእዳው ከፍሎ ቢያንስ እዳውን ተገላግሎ ቀጣይ ደግሞ ብዙ ነገሮች አሉበት እረዳዋለሁ። እኔም ህመሞቹ አሉ ሌሎች ተቀያሪ ከዛ ስራ ከና አካቴው ከጉልበት ስራ የሚባለው ነገር እንዲወጣ ነው የምፈልገው። እንግዲህ ለዚህ ነው ለዚህ ነው አላልኩትም፣ ግን ሀሳቡን ዝምብዬ ባለፈው ጭምጭምታ ነገር ለመንገድ ሞክሬ ነበረ። ግን ዋና አላማ የምንድን ነው? ምን ፊል ሊያደረግ ይችላል? ምን ሊሰማው ይችላል ምን አይነት ደስታ ውስጡ እንደሚኖር እኔ መገመት አልችልም። እና ብቻ በአጠቃላይ እኔ ያሰብኩት ምንድን ነው፣ አዲስ አካውንትም ስለከፈኩለት ከታች ያለውን ሊንክ ተጨናችሁ ሰብስክራይብ አድርጉት። ሌሎቹ ቪዲዮዎች ቀጣይ ቪዲዮውን ያሰብኩት ነገር እንደ ሀሳብ ያሰብኳት ነገር ቢኖር ይሄንን ብር ስሰጠው አሁን እሱ ሲመጣ ምን አይነት ፊል ሊኖር ይችላል ምን አይነት ደስታ ማለት በአጠቃላይ አስባችሁታል። በጣም ተጨንቃችሁ ከህመማችሁ ጋር ሌሎች ነገሮችን በቃ ስራ በሽታችሁ እንችላችሁ የነበረባችሁን ችግር ለመቅረፍ በምትታገሉ ጊዜ ድንገት ደግሞ እግዚአብሔር እንዲቀንቷችሁ ችግራችሁን ሲቀረፍ ሊሰማው የሚችለውን ነገር እኔ ፊል ሳረገው በጣም ነው ደስ የሚለኝ። እንደ ጓደኛዬ በራሱ ይህ ነገር መሳካቱ ራሱ በጣም ነው ደስ ያለኝ። ስለዚህ እኔ አማራጭ ምንድን ነው ቀጣይ ብችል ሳስበው ይህንን ቪዲዮ ይኸው አሁን ልሰጠው ስለሆነ ሙሉ ብሩ፣ በቀጣይ ቪዲዮ ደግሞ እሱ የሚሰማውን እያንዳንዱ የተሰማውን ሊሰማ የሚችለውን ቪዲዮ ካሜራውን ሬዲ አድርጋለሁ በሱ ቤት ብለቀውስ ብዬ አሰብኩኝና በሱ በአዲሱ አካውንት በዚህ ከታች ባለው ሊንክ ይህንን ሀሳብ መልቀቂያ አይቀርም። ስለዚህ እናንተ ደግሞ እስከዛው ሰብስክራይብ አድርጉት፣ ቤተሰብ ሁኑት። ምክንያቱም በዚህ ዩቲዩብ አዲስ ዩቲዩብ ቻናል በከፈትኩለት ቤተሰቦቹን ማገዝ እኛም ራሱ ቪዲዮቹ ላይ ተሳትፈን ምናምን ብለን የሚሆነውን ነገር ማየት መቻል አለብን ሳስበው ግዴታ። እንደውም ሰዎች ብጨምርና ነገሮችን ምናምን ባረገው ራሱ ደስ ይለኛል። ሰርፕራይዝ ማለት ምክንያቱም እንዲሁ ዝም ብዬ ሄጄ የሆነ ነገር እንደዚህ ምናምን ተልኳ እናንዲድ ከምለው የሚሰማውን ስሜት በአጠቃላይ ሁሉንም የሚሰማውን ስሜት በአዲሱ ቻናሉ ላይ ምለቅላችሁ ይሆናል ብቻ ዋናው እግዚአብሔር ይመስገን፣ ይሄኛው ተሳክቷል። ለሄኖክ እንግዲህ ሁሉንም ነገር የማስረክበው ዝም ብዬ አብሬው እያንዳንዱን ነገር የማስፈታ፣ ያው ፕሮሰሶች አሉት። ቀጥታ ክፍያውን ከፍለን ከዛ በኋላ የሚደረጉት አካሄዶች አሉት። እነሱን ስቴፕ ባይ ስቴፕ ሄደን ከሱ ጋር ያለውን ስሜት የሚረዳውን የሚያየውን ነገር የማሳያችሁ ይሆናል። እስከዛው ግን ያው ሲመጣ በአዲሱ ቻናል ቀጣዩን ፓርት የማሳያችሁ ይሆናል። እስከዛው ግን ሰብስክራይብ አርጉት። የኔንም ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እንግዲህ የሄኖክ ነገር እንኳን ደስ አለ በሉልኝ። ሄኖክን ሜርሲንም ደግሞ አመሰግኑልኝ። ከምንም በላይ ይህንን ነገር ያደረገች እናታችን በእውነት ለኛ በጣም ብዙ ነገር ያደረገች ናት። እንደዚህ ጓደኛ ሲከፋ፣ እኔ ደግሞ ውስጤ በጣም ነው የሚረበሸው። ሄኖክ ማለት ለእናንተ ብዙ መሥዋዕት የከፈለ ከበፊት ጀምሮ ለትዳራችሁ መቃናት ያለች ናትና በእውነት እኔም ቃላት የለኝም። ሁልጊዜ ነው ማወሳት፣ ሁልጊዜ ነው ማመሰግናት። ሜርሲዬ ባለሽ በቤተሰቦችሽን አንቺን ሁሉ ነገር ህይወትሽን ይባርክልሽ። እንግዲህ ለሰው ደስታ ስቲ የማታረጊው ነገር የለም። እንግዲህ ያደረግሽውን ያሰብሽውን ሁሉ እግዚአብሔር እንግዲህ ጨምሮ ጨማምሮ ባደረግሽው ነገር ሞልቶ ይስጥሽ እና ቤተሰቦች ነገ ከቻልኩ ይሄንን እንዳለ ስሰጠው የሚያሳየውን ቪዲዮ ከካሜራ ማኔ ጋር ተባብሬ የሚሆኑትን ጀለሶችንም ጠሪቻ አንድ ላይ የሚሆኑ ቫይቭ እንግዲህ የሚፈጠረውን ነገር ማሳያችሁ ይሆናል እና የእሱን አሁን የከፈትኩለት ቻናል እዚህ ፒን ማድረግ ይሆናል። ፒን ያደረግኩትን ሊንክ እንግዲህ እናንተ እየገባችሁ ሰብስክራይብ አድርጉለት። እንግዲህ ልጁ የሚሰራ አቅም ያለው ሰው ነው። ስለነበረን ነገር ሁሉ እናመሰግናለን። ላይክ ሼር ሰብስክራይብ እንዳይረሳ። የኖክን ቫይቭ ምና ይሆናል በኖክ ቻናል ላይ በአዲሱ ቻናል ላይ በዚህ ፒን ባረኩ ቻናል ላይ ነው። ሰላማችሁ ይብዛ። ቻው ቻው።